ባለፈው ሐሙስ በእስራኤል ድንገተኛ የደረቅ ሌሊት የአየር ኃይል ጥቃት የጀመረው የእስራኤል ኢራን የአየር ድብደባና የሚሳይል ዘመቻ ሩምታ ልውውጥ በሰላማዊ ሰዎች ላይ እያደረሰ ያለው ጉዳት ከፍቷል። ትናንት ኢራን የእስራኤል ጦር ጀቶች በቴህራን ዙሪያ ያደረጉትን ድብደባ ተከትሎም ምሽቱን በከፈተችው የቦሊስቲክ ሚሳይሎች ሩምታ ቢያንስ ስምንት እስራኤላውያን መገደላቸውን ዘ ታይምስ ኦፍ እስራኤል እና ሌሎች ዓለም አቀፍ ዜና አውታሮች ዘግበዋል። ይህም ከአርብ ዕለት ጀምሮ በኢራን ሩምታዎች የተገደሉትን እስራኤላውያን ቁጥር ሃያ አንድ አድርሶታል። የእስራኤል መከላከያ ሚኒስትር እስራኤል ቃጽ በሰጡት መግለጫ በእስራኤል የመኖሪያ ሕንፃዎች ላይ የከፋና የሰፋ ውድመት ላስከተሉት የኢራን ሩምታዎች በቀል የቴህራን ነዋሪዎች መከራ ውስጥ ይወድቃሉ ሲሉ ዝተዋል። መከላከያው መንፈሳዊ መሪ አሊ ካሜኒን በቀጥታ ባልጠቀሰ መግለጫቸው ሲጽፉም እብሪተኛው የቴራን አምባገነን የእስራኤል መከላከያ ኃይል ወታደራዊ አቅሞቹን ለማሳጣት የሚያደርግበትን ጥቃት ለማስቆም ሲል የሰላማዊ ሰዎች መኖሪያ ላይ የሚተኩስ የፈራና የተሸበረ ነፍሰ ገዳይ ሆነዋል ብለዋል። ቃጽ እስራኤልም ለዚያ ጸፌታ የቴራን ሰላማዊ ነዋሪዎችን ኢላማና ሰለባ የሚያደርግ ጥቃት ሊሰነዘር እንደሚችል አመልክተዋል። የቴህራን ነዋሪዎች ዋጋውን ይከፍላሉ ሳይውል ሳያድር በፍጥነት ብለዋል በመግለጫቸው። የኢራን የቦሊስቲክ ሚሳይሎች ሩምታ በዋነኛነት ኢላማ ያደረጋቸው በቴልአቪቭ ብዙ ሕዝብ የሚኖርባቸው ቀዬዎችና በሀገሪቱ ትልቋ ከተማ ሃይፋ ላይ ነው። የሃይፋ ከንቲባ ዮና ያሃብ እንዳስታወቁት በትናንት ምሽቱ የሚሳይል ጥቃት ሦስት ነዋሪዎች መገደላቸውን ቻነል 12 ልትሰኘም የእስራኤል ቴሌቪዥን ገልጸዋል። በሚሳኤሉ ጥቃት በርካታ ቤቶችና ሕንፃዎች ሰፊ ጉዳት እንደደረሰባቸውም አስታውቀዋል። የሀገሪቱ ጤና ጥበቃ ሚኒስቴር በበኩሉ በሰጠው መግለጫ ትናንት ምሽት ብቻም 287 እስራኤላውያን በደረሰባቸው የተለያየ ጉዳት የተነሳ ሆስፒታል ገብተዋል። ከመካከላቸው አንዱ ለሕይወቱ ያሰገዋል ብለዋል። የትናንት ምሽቱን የሟቾች ቁጥር ስምንት ያደረገው ቀሪው አደጋ ፔታ ቲክቫ የተባለ ከተማ ውስጥ የደረሰ ነው። የሚሳኤል ጥቃቱ ቴል አቪቭ በሚገኘው የአሜሪካ ቅርንጫፍ ኤምባሲ ላይ ቀላት ጉዳት እንዳደረሰበትና በኤምባሲው ሠራተኞች ላይ ግን የደረሰ ምንም ጉዳት እንደሌለ ታውቋል። ይህ በእንዲህ እንዳለ ይህ ዘገባ እየተጠናቀረ ባለበት ሰዓት የየመን ሀውቲ አማጽያን የተከሱት ቦሊስቲክ ሚሳኤል ደቡብ እስራኤል ቤርሼባ ከተማ ሰማይ እንደሚገባና መጥቶ ለመጣልም ዝግጅት እየተደረገ መሆኑ ከእስራኤል ተዘግቧል። እስራኤል በበኩሏ በትናንትና ዕለት በኢራን የኒውክሊየር ተቋማት፣ የጦር ሰፈሮች፣ አየር ማረፊያና ሌሎች ኢላማዎች ላይ ባነጣጠሩ ድብደባዎቿ የኢራን እስላማዊ አብዮት ዘብ ኮር የስለላ ኃላፊም ብርጋዴር ጄኔራል ሞሐመድ ካዜሚንና ምክትላቸው ሐሰን ሞሃኪክን ገድላለች። የሁለቱን ቁልፍ ስፓይ ማስተርስ አውራ ሰላዮች መገደል መጀመሪያ የተናገሩት ጠቅላይ ሚኒስትር ቤንያሚን ኔታንያው ነበሩ። ጠቅላይ ሚኒስትሩ ትናንት ከሰዓት በኋላ ከአሜሪካ ፎክስ ኒውስ ጋር ባደረጉት ቃለ ምልልስ መሃል የሁለቱን መገደል ብቻ ሳይሆን የኢራኑን መንፈሳዊ መሪ አያቶላ ካሚኒን እንዳይገድሉ በፕሬዝደንት ዶናልድ ትራምፕ ማሳሰቢያ ተሰጥቷቸዋል ስለመባሉም ተጠይቀው ነበረ። በምላሻቸውም እንዲህ አይነት ንግግር በሳቸውና በፕሬዚደንት ዶናልድ ትራምፕ መካከል አለመካሄዱ ጠቅሰው ወሬው በሬ ወለድ ነው ብለዋል። የኢራን ዜና አገልግሎቶች ከሁለቱ ዋናና ምክትል በተጨማሪም ሞሰን በአገሬ የተሰኙ ሦስተኛ የእስላማዊ ዘቡ የስለላ መኮንን መገደላቸውን ገልጸዋል። አልጀዚራ እንደዘገበው በእስራኤል ድብደባ የሞቱ ኢራናውያን ቁጥር ከ220 በላይ ነው። የቆስለኞች ቁጥር ደግሞ ዘጠኝ መቶ መሆኑ ተዘግበዋል። ይህ በእንዲህ እንዳለ የኢራን ውጭ ጉዳይ ሚኒስቴር ቃል አቀባይ በዛሬ ዕለት በእስራኤል ጥቃት ተገደሉ አያሌ ሰላማዊ ሰዎችን ፎቶግራፍ ይዞም ጽዮናዊቷ አገር ጋዛ ውስጥ እንደምታደርገው ምንም የማያውቁ ሕፃናትን መግደል ለምዶባታል ብሏል። የእስራኤል ኃይሎች የመኖሪያ ቀዎችን ኢስፋሃንና ሌሎች ስፍራዎች ውስጥ የሚገኙ ሰላማዊ የኒውክሌር ተቋማትንና ሌሎችንም ኢላማዎች የዓለም ልምድና ደንብን በመጣስ ወግረዋል ሲል ለተባበሩት መንግስታት የጸጥታ ጥበቃ ምክር ቤት ቤት ብለዋል። ጽዮናዊቷ ጠላታችንና ሳይንቲስቶቻችንና ሰላማዊ ዜጎቻችንን በመግደል ጦርነቱን የጀመረችው ሲል አሳቅሏል። በአርብ ዕለቱ የእስራኤል የመጀመሪያ ጥቃት ሰለባ የሆኑትን የእስላማዊ አብዮታዊ ዘቡብ ዋና አዛዥ ሌተናንት ጄኔራል ሆሴይን ሳላሚና የጦር ኃይሎች ኢታማዦር ሹም ሜጀር ጄኔራል ሙሐመድ ቤጋሪን ጨምሮም ወደ ሀያ የሚጠጉ ከፍተኛ የኃይል አዛዦች በመኖሪያ ቤታቸውና በሌሎች ስፍራዎች መገደላቸውን በመግለጫው አላስታወሰም። ቃል አቀባዩም የአየር ኃይል አዛዡ ብርጋዴር ጀነራል አሚር አሊ ሐጂ ዛዴህም ወዲያውኑ የጠሩት የጦር ጉባኤ ላይ እንዳሉ ከከፍተኛ የኃይል አዛዦቻቸው ጋር በእስራኤል የጦር ጄት ተኩስ መገደላቸው አይዘነጋም።